ሟች ሰታችን ቀነኔ አዱኛ ለማውራት ነው የመጣው። ኑ ግቡ። እኔ ከዚህ በኋላ ማርያምን በሷ ዙሪያ ቪዲዮ የሚባል በቲክቶክም በዩቱዩብም አሰራ በኢየሱስ። ወይ እናንተ ጮጋራችን ተላጠ እኮ ማርያምን፣ ጮጋራችን ተላጠ። የእውነት በየቀኑ የሚወጣው ነገር በጣም የሚያስጠላው። ወይ ወይ ወይ ከኢትዮጵያ ህግ ትክክለኛ ፍርድ አይጠበቅም። እግዚአብሔር አይጣላችሁ፣ በቃ ማርያምን አይጣላችሁ፣ አይጣላችሁ ንግድ እንዳይሆን እኔ አንዷ ልጅኮናት ጋር እስከ ሞሚንት ላይ ማለት ነው እኔ ብለች ሀብታም ደሃን ይገል ና ከዛ እስር ቤት ይገባል በብር ከፍሎ ምናምን ይወጣል ምናምን። ብቻ ብዙ እንደውም ጽሑፍ ስክሪንሾት አድርጌ ላነብላቸው ነበረ ተረስች ዋለሆና በጣም ነው ጌታን እንደዛ እንዳይሆነ ነው ራሴ ፈራሁኝ። ደሃ ማይኖርበት ሀገር ልትሆን ነው ኢትዮጵያ ማለት ነው። በቃ ደሃ ይሞታል፣ ሀብታሙ ገድሎ በቃ ከእስር ይወጣል። አንድ ሰው አለ ምን ነው እና በጣም ነው የሚያሳዝነው። ጌታም በጣም ነው የሚያሳዝነ ውይ ግን ጭንቅላት የላቸውም። ግን ማርያምን፣ እኔ ሶሻል ሚዲያ ላይ በየሴቶቹ የቀነኔ ፎቶ ዘግዝቆ ምናምን ምናምን ምናምን የሚሳደቡ ሴቶች የእሱ ሽንት ጨርቅ ወይስ ምን ልበል እንደው። በዳንኤል እኔ በነገራችን ላይ አንዱ አለም ደጋፊውን ተቃዋሚም አይደለም ግን እሱን እሱን ከቀነኔ በኋላ ነው ያውቁት እንጂ ቀነኔን ከሱ በፊት ነው በሶሻል ሚዲያ ከመከታተላቸው ሰዎች መሀል አንዷ ናት። ፎሮሙ ልብስ ምናምን በእሷ ነው ያወቅኩት፣ እውነት ስለመናገር ማለት ነው። እና ሲጀመር እኔ ለምን ወንድሜ አይሆንም? ጌታ ለምን ወንድሜ አይሆንም? እንዴ በቃ አቁ እንዲወጣ ነው የምንፈልገው እኛ በሰማይ የሚወጣ በምድር የምጣ ራሷን የምታጥፋ እሱ የሚገድል ሀቆ ትክክለኛው ብርድ ነው። ማርያምን ለቤተሰቦቹም ለሁሉም ሰው የምንፈልገው ማለት እሱ ካልገደለ እሱም ስም በቀንቱ እንዲጠፋ አልፈልግም እኔ በበኩሌ። ምክንያቱም እሷም ቤተሰብ እንደሚወዳት እሱም የሚወዳቸው ፋሚሊ ሊኖር ይችላል እና ካልገደለ በቃ ትክክለኛው ብርድ አሁንማ ከአሜሪካ እናስገባለን እያሉ ነው። እንደው በቃ አስገብቶ ማርያምን ኢትዮጵያ ፍርድ እንዲህ የተጓደለ መሆኑን መሆኑ ብናውቅ ደስ ይለናል። ኔትወርኬ እንዴት ነው? ወይኔ ዛሬ ምሽክ ለመሰለ ኔትወርኬ። ጋይስ ላይክ አርጉ፣ ምን አለበት ላይክ አርጉልኝ፣ ላይክ አርጉ ሰወዳችሁ ከኔትወርክ ጋር ሊጨቃጨቅ ወይስም ላቅ እንደምን ይሻሉኛል በመድኃኒዓለም በጣም ቪዲዮ

ደህና አካጠለ ማታ ጋይስ ኮን ጻፈው ጥራት አለው ካሜራው ወይስ የለውም? እዚህ ስልክ ያልመጣ ስላለኝ እኮ ነው እንዴት እንደሚይዘው አሁን መጠልኝ ተመስገን።

ውዴ፣ እንዴት ነሽ? እንኳን ደህና መጣሽ። እዚህ ጋር ኮሜንቱ ላይ አያሳየኝም ማርያም። ኔትወርኬ ሉሲ ሀዋሪው ማይ ፍሬንድ ሆነሽ ነው? እኔ እንጃ ማርያምን፣ በጣም ሙቀቱ መሰለኝ ጥርት ብሎ አይታይም እንጂ አዎ፣ ላይክ አድርጉ በያስፕሊስ ላይ እዚህ ጋር ደግሞ ኮሜንት የለም ማርያም፣ እዚህ ጋር ኮሜንት የሚባል አልተጻፈም እስካሁን። እኔ እኮ ለዛ ነው ኮሜንት

እና ይሄ በቀነኔ ዙሪያ የወጣ ወጣ መረጃዎችስ እንዴት አያችሁ? እስቲ በኮሜንት ጻፉልኝ። ያው ብዙ ሰው ነው ቪዲዮ የሚሰራበት፣ ግን እኔ እውነቱን ለመናገር በቃ እሱ አፎቶ ባላይ ባላይ ባላይ ነው የምለው። ማረይ ምን ማለት ጋይ፣ እኛ ቪዲዮ ብንሰራ ቪዲዮ ትንኝ ቲክቶክን ማጣት አልፈልግም። ምክንያቱም ቀነኔ ላትመለስ ትሄዳለች። ሄዳለች ተመልሰ አት አትመጣም።

ግን ደግሞ እኔ ያው ስም ነው የተናገርኩት። ስለምን ብሎክ እንዳደረገችኝ ራሱ አላቀማራ አይነ ሲጀመር ፎሎ እራሱ አላደረኳቸውም ግን እኔ ኖርማል ሲፈልግ እንደዚህ ሰርች ያደረኩ ነበረ። መከታተላቸው ሁሉንም ታዋቂ የሆኑ ሰዎች የምትያዙ ፎሎ ባክስ ደግሞ አይመልሱ ደ ስለሆነ ነሱ ማድረግ አላደርግም። ቼክ ማያደርጉኝ ሰዎች አልከታተልም፣ ግን ቦለከችኝ ኦማይጋድ፣ ለካ እንደዚህ ትታ እኔ እኔ የምርታ ያለው ምናምን ሰው ታያለስ፣ ይሄ ምናምን አይደለም ለካ ያ ያለው ታዋቂውን ሰዎች በጣም ነው የሚገርሙት። ግን ጋይስ ማርያምን በጣም ነው የሚገርሙት። እነሱ ሰዎች በጣም ነው የሚገርሙት። እናቴ ትቡት በጣም የሚገርሙ ናቸው። ቴ በኢየሱስም ነገ እኮ ምን ማናችን ነጋችን እናውቃለን አናውቅም? አናውቅም ነጋችን ምን እንደሚሆን ዛሬ ተወደደን ምናምን ነገ ምን እንደሚፈጠርብን አናውቅም። ሁላችንም የዘራነውን እናጭዳለን። ሊቆይ ይችላል ዛሬ ላይሆን ይችላል። ዛሬ በቃ በጊዜው በቀናት ልዩነት ወር በወራት ምናምን ያ ነገር እኛ ላይ ባይከሰት በልጅ ልጅ ላችን ላይ ሊከሰት ይችላል ምናምን ነገር አለ አይደል፣ ማርያምን እና ታውቃለች። እነሱ አይምሮ ቢኖራቸው እኔ እንጃ። መስኪ ማለት ነው መስኪ መንጊ የጌታ እሷ በጣም እንደ ትልቅ ሰው ነበረ ማከብራት በፊት። ግን አሁን ወረደችብኝ፣ በጣም ነው የወረደችብኝ። አሽቃባጭ ናት ለካ እግዚአብሔር፣ አሽቃባጭ ናት። በቃ እሱ ካልገደለ ማለት ነው ማለት እሱ ገደለ፣ ሁላችንም አናውቅም። እሱ ይግደል እሱ አይግደል አናውቅም። መድኃኔዓለም ክርስቶስ ነው ያንን ነገር የሚያውቀው። ግን በቃ ላለ ሌሎቹ ጋር ሄዶ እንደሚያደርጉ ሌሎቹ ጋር ሄዶ እንዳደረጉ ሁሉ የቀነኒ ቤተሰብ ጋር ሄዶ እኛም ልጃችሁን ነን አይደል፣ እንደ ኦሮሞ ለእንደ በቃ ሌላው ሰው እንደ ሌላው ይቅር እቺ ልጅ ከሁሉም ለእነሱ ነው የምትቀርበው። እና እና ለቤተሰቦቻቸው ሄዶ በቃ አለ እኛ አለን አይዟችሁ ፍትህን እግዚአብሔር ያውጣላችሁ። በቃ ላይ እሱ ወይ ነው የገደለው እንደዚህ እንደዚህ ብሎ ግዴታ ፌስቡክ ላይ መጽሐፍ፣ ቲክቶክ ላይ እንደ ሌሎቹ ወጥቶ መዛት ምናምን ቪዲዮ መስራት አይጠበቅም። ግን በቃ እግዚአብሔር እውነቱን ያውጣላችሁ። በቃ እንደዚህ አይነት ነገሮች ቢሉ ምን ችግር አለ ጌታ። እኔ ያ ነው በጣም ነው ያናደደው። እንግዲህ ጌታም ስክሪን የተናደዳችባቸው ልትኖር ትችላለች። በጣም ብዙ ሰው ነው የተናደደ፣ ምሽኔ ብቻ አይደለም በነሱ ላይ እሷ ልጅ እኮ ለነሱ ናት የምትቀርበው። ከነሱ ጋር ነው ፎቶ ያላት ፒክቸር ያላት። ሲያሽቃብጧት ምናምን የነበሩት እነሱ፣ አሮ ሲበሩ ሲጠጡ የነበሩት ከነሱ ጋር ታዲያ። ዛሬ ቤተሰቦቿ ቆስለው ልጃቸው እንዴት እንደሞተች ሳያውቁ ሞተች ተብለው ሲጠሩ ማርያምን እንጃ ብቻ። በፈጣሪ ስም ማለት ሟች ለታይለው መቀመጫ ስለታ ያለው አውራ ያለው ለፈው ማርያምን ተጠቀመው ማሪያም እስማል የቆመው ይመስል ሁሉ እንዳይወርቅ ይጠንቀቅ ይችላል። ዛሬ ሀብታም ነን ዛሬ በቃ አለ አይደለም ምንም ነን ምንም ነን ብሎ የሚያስቡ ሰዎች ነጋችንን አናውቅም። እኛ እኔ እኔ ቀነኒ በሶሻል ሚዲያ ነው ማቃት ግን የምችለው ድምጽ ሆናለሁ እኮ እንጽፋለው፣ ለኮ ሰዎች ሼር አደርጋለሁ፣ ኮፒ ሊንግ አደርጋለሁ። በቃ በምችለው ማለት ነው፣ ሰው እንዲያይ ምናምን። ኦር ደግሞ ከቤተሰቦቿ የሆነ ነገር ነው እንደዛ አይደለም። ሁላችንም ያንፈልገን አይደለም። ግን የዚች ልጅ ነፍስ በጣም ነው የምታሳዝነው፣ እና እንደዛ ነው። ሌሎቻችሁ ደግሞ ፎቶ አንዘግዝቃችሁ በቃ እንኳን ሞተች የምትሉም አላችሁ ቲክቶክ ላይ አይቻቸዋለሁ። እናንተም ብሎ ሮሞ እናንተም ብሎ ሮሞ ቆሻሾች ማለት ነው። ባሌጌ ማርያም አሳዳጊ የበደላችሁ ናችሁ እናንተ እና የምር በጣም ነው የሚያሳዝነው። ሁሉም በጣም ያሳፍራል። ደሞ እኮ የሚገርመው ነገር ጋር ይሄ ቀኑ እስከዛሬ ስንት አይነት ነገር ወጣ። የመጀመሪያ ጊዜ ምንድነው የተባለው ከ ከምትለው ከአምስተኛ ፎቅ ላይ ራሷን ጣለች፣ ከዛ መማር ቤት በኩል ነው ምናምን። ከዛ ደግሞ ምን አለው ከቤት ውስጥ በደሚተእንትን ያለ ምንጣፍ ተገኘ። ከዛ ደግሞ ሊገላት ፈልጎ ሳይሆን ድንገት ነው እጁ ላይ የሞተችው

ለነተኛ ደሙ ቢስ ነበር ምናምን ባረኪና አጠጥታ እሺ፣ እሱም ተብሏል ግን እንዴት እንደሆነ አላቅም። ከዛ ደግሞ እጁ ላይ በቃ ሊገላት ፈልጎ ሳይሆን እጁ ላይ ነው የሞተች። ሲጀምር የሆነ ሰው ለመናገር ሊሆን ይችላል እሱ፣ አሁን ለምሳሌ ሊሆን ይችላል ያው ማንም ሰው እኮ በአሁን የሆነች ልጅ የሆነ ፌስቡክ ላይ ነው ኢንስታግራም ላይ ያየሁት ቪዲዮ አለ ልጇን መታ ሊሞትብኝ ነበረ ልጅ ምናምን ብላ ልጇን ይቅርታ ስትጠይቅ አይቼዋለሁ። እንደውም እዛ እንትን ውስጥ እና ይገረም ደጀኔ ምናምን ምናምን አሉ። እንዴት እንደሆነ ግን አይዶን ነው አላውቅም፣ ቪዲዮ ማለት ነው። እና እንደዚህ አይነት ነገር ሊያጋጥም ይችላል፣ ሳያውቀው ያው ማንም ሰው ሲጣላ፣ ያው አንዳንድ ወንዶች በእርግጫ ምናምኑ ላይ ይላሉ። እና በእርግጫ ስትል እናትም እንደዛ ልጅ ትመታለች so እንደዛ ምናምንም ሊሆን ይችላል። እግዚአብሔር ነው የሚያውቀው እና አለሁ ኖር ለምን ላይክ አድርግ እንጂ ላይክ ላይክ ጋይስ ፕሊዝ ላይክ አድርጉ፣ ሰብስክራይብ አድርጉ ፕሊዝ። ብቻ ዞሮ ዞሮ እሷ ሙታለች። እግዚአብሔር ነው ሷም በአጸደ ገነት ያኖረ ግን ትክክለኛ ፍትህ በቃ ፍትህ፣ ፍትህ፣ ፍትህ፣ ፍትህ የምር ፍትህ በየቀኑ ለሚሞት ሰው ሁሉ አንያማ ጉርሻ ፖስት አድርጋዩት ነገር ደግሞ ምን እንደሆነ ታውቃላችሁ? ከአረብ ሀገር አረብ ሀገር የነበረች ሴት ከዛ የሞተው አወቀች ልጅ እዚህ ስልክ የነበረ ነበረ ጽሁፍ ስክርሽት አድርጌ ማለት ነው ሚዲዮ ሚዲ እሰራታለሁ። እና ከአረብ ሀገር የነበረች ከዛ ከአረብ ልጅ አላት ልጅ አላት ከዛ በኢሞ ከተዋወቀችው ልጅ ጋር ቤተሰቦቿ ጋር ሳትሄድ ኢሞ ላይ በተዋወቀችው ልጅ ጋር ተገናኝታ ወደ ቦሌ ቡልቡላ አካባቢ ነው። ከዛ ስግፍ ምንድነው ገብረስጋ ስጋ ግንኙነት እናደርግ ሲላት አልፈልግም ሳልመረመር ስትል እዛው ገደራ እና እና እኔ ግን የገረመኝ ማለት ነው ጋይስ ማርያምን እስቲ በአሁን ሰዓት ምን አይነት ሰው ነው የሚታምነው ብላችሁ ነው። እንደዛ በቤተሰብ ቤተሰብ ራሱ አውቆ ገዳይ የሆኑበት ማህበረሰብ ማርያምን! እረ ተው! ግን ተው! ግን ንቁ! ተው ተው! ሴቶችም ወንዶችም፣ ማርያምን፣ እውነቴን ነው። በአሁን ሰዓት የሚታመን ሰው የለም። በቃ የለም፣ እናቴን፣ የለም። ወንድም በሴት ይገደላል አለ ብዙ ባይሆንም አንዳንድ ሴቶች አቃን፣ የአረብ ሀገር ሴቶች ደግሞ ንቁ! በቃ በኢየሱስም እንዴ ነው እንደዚህ አይነት ነገር ምን ሰማ እንዴት በእሙ ለተዋወቅሽው ቤተሰቦች ሲማያቁት ቤተሰብ አውቆ ራሱን በከበደበት የሚገደል ምናምን ነገር ብቻ ብዙ ነገር እና ይህን እየሰማችሁ እንዴት ነው ዳይሬክት እንጂ። በኢየሱስ እኔ እኔ ቅርታ አድርጉልኝና ሴት ጓደኛ ጋር እንኳን አልሄድም፣ አይደለም ወንድ ጓደኛ ጋር። በቃ ምንም ይሁን እናቴ ሀብታም ትሁን ደሀ ትሁን ምንም በቃ። ከዛ ለምን ገለባ ቤት የምትኖር እናቴ እሷ ከወጣሁበት ቤቷ ገብቼ ከዛ በኋላ ምናልባት ግድ ያው ሕይወት ማናችንም ቢሆን ቆመላ ቀር መቼስ እናገባለን ግን በቃ እንደዚያ አለ አይደል እንትን በተሞላበት መልኩ ነው መሆን ያለበት እንጂ እኔ እንጃ ግን እግዚአብሔር ነው የምሰዋን ይማረው። በእውነት ማርያምን ልጇን ስታይ ቤተሰቦቿን ስታይ ለስንት ጊዜ ልጇ ይናቃት የሆነ በአፋች በአፉ ሁሉ ያውራ ሁሉ እኔ ቅርታ አርጉልኝና፣ እግዚአብሔር ምስክሬ፣ እንደኔ ተጠራጣሪ ሰው አለ ብዬ አላስብም እዚህ ምድር ላይ። በጣም ተጠራጣሪ ነኝ፣ በጣም ማለት ነው። እኔ ዙፋን አንቺ ተጠራጣሪ ነሽ ምናምን የፈለገ ሰው ይበለኝ፣ እኔ አላምንም በቃ። ኔቨር ኔቨር አላምንም። ጥግ ድረስ እወድሃለሁ አከብርሃለሁ፣ ማንም ወንድንም ሴትንም ግን አላምንም። አታ ዘንዴን የፈለገ ሰው ይሁን እናቴ ትሙት፣ አላምንም አላምንም። በቃ አላመንሽኝም ቤት ካላመንሽኝ ቤት አትልጪ የሚለኝ ሰው ካለ ገደል ይግባ። አላምንም፣ እናቴ ትምህርት አላምንም። አሁን እኔ ማለት ነው ምግብ ሰው ቤት እዚህ ምግብ ስበላ ማለት ነው መጀመሪያ በልቶ ከዛ በኋላ ነው መበላት። ምክንያቱም ብዙ ሰዎች አውቃለሁ እኔ ከቤተሰቦቼ ማለት ነው እንዳይኖሩ በሕይወት በሕይወት ዘመናችን ሁሉ እንዲቆስሉ ማለት ነው እንዲታመሙ ዘላለማቸው የማይገል በሽታ ማለት ነው መድኃኒት አብርቷቸው ምናምን፣ ነው ማናቸውንም አላምንም። ኦፍኮርስ እግዚአብሔር ይጠብቀኝ ከእንደዚ አይነት ነገር ግን መድኃኒዓለም ክርስቶስ አሳልፎ አይስጠኝ። ራሳችሁን ጠብቃችሁ አትችሉም፣ ኔቨር ማለት ነው። ግን ከእግዚአብሔር ጋር በቃ እንጠራጠራለን። እናትኝ ጥርጣሪ ሲሆን አያስገባኝም። አምናለሁ ይሄንን ምክንያቱም ፈጣኝ አይምሮት ስጠኝ እንዳስብ፣ ነው ከእግዚአብሔር ጋር ራስን ይጠብቃለሁ በምችለው። ሶ እንደዛ ጋይስ ኮሜንት የጻፋችሁ ምናምን ከሆነ ማርያምን፣ ኔትወርክ ችግር አለበት እንደዚህ ነው። እዚህ ጋር ደግሞ ጨራሽ አያሳይም። ለምን እንደሆነ አይደለም፣ አላውቅም። እና እንደዛ ነው። ቤተሰብ ለሁሉም ራሳችሁን ጠብቁ እና ያንን ነው የምላችሁ። ከእግዚአብሔር ጋር ሰው ራሱን ጠብቆ አይችልም፣ ግን ከእግዚአብሔር ጋር ይህ አሁን ደግሞ በረደኝ። ግን ጋሽ ለምንድን ነው ስልኬ እንዲሌት እንትናድርጌ ዘግቼ ከፈትኩኝ። ምን ላድርገው? ለምንድን ነው ኔትወርክ እንደዚህ የሆነው? ጋሽ ላይ ካርጉ ፕሊስ፣ ላይ ካርጉ ልኝ ሶዳቹ ላይ ካጉልኝ። ከዚህ በኋላ እውነት ወይ የቀነው ወይ የቀነው ማለት ነው። እንደውም ከቴክስት ቪዲዮ ከምሰራ የፖስት የሚደረጋቸው ነው ነገሮች ላይ ምናምን እናወራለን። እንደዚህ ይመጣ በስልክ ላይ ያመጣ እና እንደዛ ነው ቤተሰብ ለሁሉም። ግን የአረቡ ሀገር ሴቶች ማርያምን ንቁ፣ እኔ እውነት ማርያምን ነው የምላችሁ ንቁ። በቃ ለቤተሰቦቻችንም የዘላለም ሰዓት ለልጅሽ እናንትሽ እንደዛ ነው የሞተችው። በፌስቡክ ላይ ተዋውቃ ከዛ በኋላ ቤቱ ሄዳ ነው ቤቱ ሄዳ ነው የተገደለችው ወይስ ማን በጣም ነው የሚደብረው ከሴት